ጠዋት ጠዋት የምናደርጋቸው ልማዶች ወደድንም ጠላንም ቀናችንን መጥፎም ጥሩም የማድረግ ትልቅ ኃይል አላቸው። ስለዚህ ጠዋት ጠዋት የምናደርጋቸው ለእኛ ተራ ልማዶች የመሰሉን ነገሮች ተጠንቅቀን ልናደርጋቸው ይገባል። በመጀመሪያ ደረጃ ጠዋት ከእንቅልፋችን ስንነሳ ልናደርገው የሚገባ ዋናው ነገር መጽሐፍ ማንበብ ነው። መጽሐፍ ማንበብ ጥሩና ውስጣችንን የሚያረጋጋ ነገር ነው። በተለይ ደግሞ ጠዋት ከእንቅልፋችን እንደተነሳ የሃይማኖት መጽሐፎችን የምናነብ ከሆነ የጸሎት መጽሐፎችን የምናነብ ከሆነ አእምሯችን ጥሩ ስሜት እንዲሰማው ቀን ሙሉ መልካም ነገሮችን እያደረግን እና መልካም ነገሮችን እያሰብን ለመዋል ጥሩ ጅማሬ ነው። የጸሎት መጽሐፎችን ስናነብ ውስጣችን ሰላም ያገኛል፣ ተስፋችንም ይለመልማል። ለሰዎች እንዲሁም ለተለያዩ ነገሮች ያለን አመለካከት ፖዘቲቭ ይሆናል። ስለዚህ ጠዋት ከእንቅልፋችን ስንነሳ ቀናችንን ጸሎት መጽሐፍ በማንበብ ብንጀምር የተሻለና ጥሩ ቀን እናሳልፋለን። ከዛ በመቀጠል ደግሞ ህልማችሁን ቪዥዋላይዝድ አድርጉት። የምትፈልጉትን ህይወት፣ የምትፈልጉትን ስራ፣ የምትፈልጉትን ሶሻል ላይፍ፣ ከቤተሰቦቻችሁ ላይ እንዲኖራቸው የምትፈልጓቸውን ነገሮች፣ ስለ ራሳቸው የምታስቡትን ነገር ኤኒቲንግ ቪዥዋላይዝ ማድረግ ስትጀምሩ ሰብኮንሽስ ማይንድ እውነት የሆነውና ያልሆነውን ነገር አያውቅም። ስለዚህ በጣም ደጋግማችሁ ስታስቡ ላይ እውነት የሆነ ነው የሚመስለው። የምትፈልጓቸው ነገሮች በሙሉ ወደ እናንተ መምጣት ይጀምራሉ። ሌላው ደግሞ ኤክሰርሳይዝ ማድረግ ነው። ኤክሰርሳይዝ ስናደርግ የመጀመሪያው ነገር ጤናማ እንሆናለን። ሁለተኛው ነገር ደግሞ ብዙ ኢሞሽኖችን እንለቃቸዋለን። የእኛ ብለን የያዝናቸው ለእኛ የማይገቡንና የማይጠቅሙ ብዙ ልማዶች አሉ። ምሳሌ ዲፕሬሽን፣ ከእንደነዛ አይነት ስሜቶች ለመላቀቅ በጣም ይረዳናል። በተለይ ደግሞ የዲፕሬሽን ወይም የድባቴ ስሜት የሚሰማን ሰዎች ካለን ብዙ ጊዜ ሰውነታችንን ካላንቀሳቀስ ነው ከዛ ስሜት ለመውጣት በጣም ይከብደናል፣ እንቸገራለን። ዲፕሬሽን ማለት በሕይወታችን ምንም አይነት እንቅስቃሴ እንዳናደርግ ነው የሚያደርገን። ስለዚህ ኤክሰርሳይዝ ማድረግ ጠዋት ጠዋት፣ በተለይ ጠዋት ጠዋት ከሆነ ከዛ ስሜት እንድንወጣ ይረዳናል። ሌላው ደግሞ አመስጋኝ መሆን ነው። በሕይወታችን አናስተውላቸውም እንጂ በጣም ብዙ በጣም ብዙ ለማመስገን በቂ የሆኑ ምክንያቶች አሉ። እናም ጠዋት ላይ ቀናችንን በምስጋና መጀመር ቀኑን የተሻለ ቀን እንዲሆን ያደርግልናል። ሌላው ደግሞ ጤናማና ቆንጆ ቁርስ መመገብ ነው። ቁርሳችንን በአግባቡ ተመግበን ስንወጣ ተማሪ ከሆን ትምህርታችን ላይ በደንብ ፎከስ እንድናደርግ፣ ስራ ላይ ከሆን ደግሞ ስራችንን በአግባቡ እንድንሰራ ይረዳናል። ሌላው ደግሞ ከቁርሳችን በፊት ማስቀደም ያለብን ነገር በባዶ ሆዳችን ውሃ መጠጣት ነው። በባዶ ሆዳችን ውሃ መጠጣት በጣም ብዙ ጠቃሚ የሆኑ ነገሮች አሉት። በውስጣችን ያሉ የተለያዩ መርዛማ ነገሮችን ያስወግድልናል። ጥሩ ጉልበትና ጥሩ ኢነርጂ እንድናገኝም ይረዳናል። ስለዚህ ጠዋት ላይ ቢያንስ አንድ ብርጭቆ ውሃ ስንጠጣ ጥሩ የመነቃቃት ስሜት እንዲኖረን ያደርገናል። ሌላው ደግሞ ጠዋት ላይ ተነስተን ስልካችንን መክፈት ካለብን በተቻለ መጠን ፖዘቲቭ መልእክት ያላቸው የሚያነቃቁ ስራችንን በጥሩ መንፈስ እንድንሰራ የሚያደርጉንን ህይወታችንን እንድንወድ የሚያደርጉ በጣም ብዙ ዩቲዩብ ቻናሎች አሉ። እነሱን መከታተል ይኖርብናል ማለት ነው። ከዛ ውጭ ግን ኔጌቲቭ መልእክት ያላቸው ፕሮግራሞች ስንመለከት ቀናችንን ሊያበላሹብን፣ ሊያበሳጩን ይችላሉ። ሀሳባችን ሊሰረቅ ይችላል ማለት ነው። ሌላው ደግሞ ቀደም መጀመሪያ ላይ ጸሎት ስለ ጸሎት ሳውራ ያልጠቀስኩት ነገር ብዙ ጊዜ ብዙዎቻችን ጸሎት ስናደርግ ጥያቄና መልስ ነው የምናደርገው። ይሄን አድርግልኝ፣ ይሄንን ስጠኝ፣ ለምን ይሄንን አልሰጠኝም። ያ ብቻ ግን በቂ አይደለም። የተደረገልን ነገር ማመስገን አለብን። መጠየቅ ብቻ ሳይሆን ስላለን ነገር ማመስገን፣ ስለጤናችን ማመስገን፣ ስለስራችን ማመስገን ጠዋት ከእንቅልፋችን ስለተነሳን ማመስገን አለብን። ወጥተን ስለገባን ማመስገን፣ ምክንያቱም ወጥተው የማይመለሱ ብዙ ሰዎች አሉ፣ ተኝተው የማይነቁ ብዙ ሰዎች አሉ። ትንሿን ነገር ስናመሰግን ነው ትልቁ ነገር የሚደረግልን። እና ምስጋና በሕይወታችን በጽሎታችን ሰዓት ምስጋና ትልቁ ነገር ነው። ከፈጣሪ ጋር የሚያገናኘን ትልቁ ድልድይ ነው ምስጋና። እና በተቻለ መጠን ሳጸልዩ ለማደር ሞክሩ ጸሎት ሊጠፋብን ይችላል ግን ፈጣሪ ያቃል። የልባችን አንድ ታሪክ ልንገራቸው። አንድ ጆን የሚባል ሰው ነበርና ሁሌ ወደ ቤተ ክርስቲያን ሄድና ጸሎት ስለማይችል ፈጣሪ ሆይ እኔ ጆን ነኝ እያለ ይመለሳል። ሁሌ በቀን በቀን እየተመላለሰ ፈጣሪ ሆይ እኔ ጆን ነኝ መጥቻለሁ እያለ ይመለሳል። ከዛ ይታመምና ይተኛል። በጣም ታሞ ይድናል። ከዛ እንዴት ዳንኩ ብሎ ሲያስብ ፈጣሪ መጣና እኔ እግዚአብሔር ነኝ ብሎ ተመለሰ ይባላል። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ከንስር ልንማራቸው የሚገቡ ሰባት የአእምሮ ለዋጭ ባህርያት አንደኛ ንስሮች ብቻቸውን በታላቅ ከፍታ ይበራሉ ንስሮች ከእርግቦች ከድንቢቶች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም ጠባብ አስተሳሰብ ካላቸው ሰዎች ራቂ ከአቅምሽ በታች እንድትበሪ ያደርጉሻል ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው በአካባቢሽ እንዲሆኑ ምትፈቅጅላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዥ። ሁለተኛ ንስሮች ታላቅ የማየት ችሎታ አላቸው። ከአምስት ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም። ትርጉም፣ በሕይወትሽ የራስሽ ዓላማ ያዥ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትፈይ። ሦስተኛ፣ ንስሮች ፍራት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይንም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም፣ የገጠመሽን ችግር ምንም ያህል ትልቅ ወይንም አዳጋች ቢሆን ተስፋ አትቁረጪ። ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው። ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። አራተኛ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታህ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። አምስተኛ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም ባለፈ ስኬትሽ ደስተኛ ሆነሻት ትርጊ። ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። ስድስተኛ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። ሰባተኛ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከአለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው ጥፍሩ እንደ አዲስ እስከሚበቅሉ በዚያው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው ምክንያቱም ውድቀትሽን ያፋጥኑታልና ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰባችንን ተቀላቀሉን ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ